ዜና ምንም አልከታተልም፣ እኔ ትንሽ ኢሞሽናል ስለሚያደርገኝ እንደዚህ አይነት ነገሮች። ግን እንግዶች መካከል ብዙዎቻችን በተለይ በቅርብ ጊዜ ተራቁተን ነበር እስልምና ለበሰን በሚለው ቃሏ ንግግሯ፣ ሐቂቃ እስልምና ውስጥ ተወልደን ቤተሰቦቻችን ሙስሊሞች ሆነው የኖርን ሰዎች ያልተረዳ ነው ከተረዳ ነው። በተሻለ መልኩ ሂጃብን ተረድቷለች ብለን ከምናስባቸው እህቶቻችን መካከል ናት። በቅርቡ እስልምናን ተወፍቃ ወደ አዲስ ዓለም አዲስ ህይወት የመጣች እህታችን አዲስ ዓለም አለች። አዲስ ዓለም ውስጥ የመጣች አዲስ ዓለማችን ናትና እና ባለችበት ሆና ትውውቅ ከእናንተ ጋር እንድታደርግ የተሰማትንም በነገራችን ላይ በተመሳሳይ እሷም ዛሬ አብራቸው ዑምራ የመጣቸው የመጡት ጀማዎቿ ወደ ጅዳ ወደ መካ ተጉዟሉ ለዑምራ። እሷ ደግሞ ይሄ ፕሮግራም እንዳለ ካወቀች በኋላ ለዚህ ፕሮግራም ክብር፣ ለአግማስ ኢትዮጵያ ግብዣ ክብር ሰጥታ እዚሁ ቀርታለች። ምናልባት አላህ ካለ አብረን ሄደን ዑምራችንን እናደርጋለን። አዲስ በተቀመጠችበት እንሻላ መልእክቷን እንሰማለን። ሰላም አሌይኩም ወራህመቱላህ ወበረካቱ ነው። ብዙ የምናገረው ቃል የለኝም፣ ግን እንደዚህ አይነት የበጎ አድራጎት ድርጅቶች በቂ ያሉ በኢትዮጵያ ብዬ አላምንም። ብዙዎች ሁሏችሁም ተሳትፎ ብታደርጉበት ሁሉም ይበቃ አይደለም አለሙሉ ሰርድ ወርልድ ካንትሪ ከመሆናችንም አንፃር፣ እንዲሁም ደግሞ አሁን ላይ ዜና ምንም አልከታተልም እኔ ትንሽ ኢሞሽናል ስለሚያደርገኝ እንደዚህ አይነት ነገሮች ግን ቅድም ማን ልጅ አላችሁ ብሎ ሲጠይቁ ሁላችንም እጅ ስናነሳ እነዛ ሰዎች እጅ ልጆቻቸውን ግን የሚገሉበት ሚንስ ነበር የሚፈልጉት፣ እና ትንሽ ኢሞሽናል ያደርጋል፣ ይህ ነገር መስማት እንደወላጅ። እና ያንን ሁሌ ኮንሲደር ብናደርገው ሁሉም ለማገዝ ወደ ኋላ አንልም ነበር ስስታሞች እና ስግብግብ አንሆንም ነበር እና ስለመጣችሁን ይህን ዛሬ አብራችሁ ይህንን ቀን ከአግማስ ኢትዮጵያ ጋር በጎ አድራጎት ወጣት ወንድሞቻችን በማይረባ ነገር ከሚያሳልፍ ይልቅ እስልምና ውስጥ እንደዚያን ነገር እንደሚሰራ እኔ እንዳዲስ ሰለምቴ ማወቄ በጣም ሀይል ኢንካሬጅ ያደርጋል ይሄ ሰው መሆን ራሱ በቂ ሆኖ ሳለ እስልምና ደግሞ የበለጠ ለእኛ የሚያሳየን መንገድ በጣም ውበቱን ያሳያል እና በጣም ነው የማመሰግነው ስለጋበዛችሁኝ። ኢንሻአላ የተሻለውም ነገር አብረን እንደምንሰራ አልጠራጠርም። ምናልባትም እንኳን ላይክ ፉሊ ያንን ከቨር ባናደርገውም እንኳን የደረስንበትን ያን አንዳንድ እያልን እንራመዳለን። አላህ ያበረታችሁ፣ አላህ ያግዛችሁ። ከጎናችኋለን አለን ብሎ ለማሳየት ያልነው እዚህ የተገኘሁት እኔን ብላችሁ የመጣችሁት ወንድሞቼም ኢንሻአላ አላህ ደጋግሞ ከወፈቀኝ this is my first time ምስመጣ ድጋሚ ተገናኝተን እህቶቼ ጋር እንደምንጫወት ተስፋ አደርጋለሁ። አመሰግናለሁ።